ጠናስጥልን ክቡራን ተመልካቾቻችን ይህ የኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ከኢትዮጵያ ወጣ ብለን ወደ ኪንሻሳ መጥተናል። ኪንሻሳ የኢትዮጵያ አየር መንገድ ካሉት 142 ጣቢያዎች መካከል አንዱ ሲሆን በዛሬው ፕሮግራማችን በኢትዮጵያ አየር መንገድ የዴሞክራቲክ ሪፐብሊክ ኮንጎ የኢትዮጵያ አየር መንገድ የኤሪያ ማኔጀር የሆኑት አቶ ተወልደ አማኑኤል ጋር አጭር ቆይታ ይኖረናል። አቶ ተወልደ የመጀመሪያው ጥያቄ የሚሆነው የኢትዮጵያ አየር መንገድ ወደ ኪንሻሳ መብረር ከጀመረ ስንት ጊዜ ሆነው? ይሄ በጣም ጥሩ ጥያቄ ነው። አሁን ኢትዮጵያ አየር መንገድ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሀምሳኛ ዓመቱን በሚያከብርበት ኤፕሪል አራት ሀምሳኛ ዓመቱን ያከብራል። ኤፕሪል ስምንት ደግሞ የኢትዮጵያ አየር መንገድ ፍላይት ከጀመረ ኮመርሻል ፍላይት ከጀመረ ሰባ ዘጠኝ ዓመት ይሆኗል። ሶ ሁለቱንም አንድ ላይ የምናከብረው ይሆናል ሚያዚያ ላ እሺ፣ አመሰግናለሁ። ኪንሻሳ የቀን እና የማታ ፍላይት አለን። በሳምንት አስራ አራት ፍላይቶች እንበራለን በሉቡምባሺ እዚሁ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሌላኛው ከተማ በሳምንት አስር ፍላይቶች እንበራለን። ቀን ሰባት፣ የማታ ደግሞ ሶስት ፍላይቶች ሉቡምባሺ ላይ እንበራለን። ጎማ እንደዚሁ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንደኛው ዴስቲኔሽናችን ነው። በሳምንት አንዳንድ ፍላይት እንበራለን። ሰባት በአጠቃላይ ዲአርሲ ላይ ሰላሳ አንድ ፍላይቶች በሳምንት እንበራለን። ስኬጁልድ ፍላይቶች ማለት ነው። ስናሰላው በቀን አራትና አምስት በረራ ወደ ዲአርሲ እናደርጋለን ማለት ነው። የኢትዮጵያ አየር መንገድ ምናልባት ይሄ አፍሪካ ላይ ካሉን መዳረሻዎች፣ ጣቢያዎች ሁሉ ትልቁን ያደርገዋል። ይህ በሚሆንበት ጊዜ እንግዲህ ወደሚቀጥለው ጥያቄ ስገባ ተወዳዳሪ የለንም ወይ? እንዴት ነው በሳምንት ሰላሳ አንድ በረራ እየበረረ የኢትዮጵያ አየር መንገድ እንዴት ነው እንደዚህ የተሳካለት? ትክክል ነው። ተወዳዳሪ በጣም ብዙ ተወዳዳሪዎች አሉን። ኪንሻሳ ላይ እንኳ ብናይ እነ ኤስኤን ብራሰልስ፣ ብራሰልስ ኤርላይን፣ ኤር ፍራንስ፣ ኬንያን ኤርዌይስ፣ እነ ካታር ኤርዌይስ፣ የአፍሪካም ደግሞ ሌላ ኬሪየሮች፣ ሌላ አየር መንገዶች እነ የኢጂፕት ኤር፣ የኤር ኮት ዲቫር ብዙ ተወዳዳሪዎች አሉ፣ ነገር ግን የኛ የኔትወርክ በየመዳረሻው ያለን ጥሩ ኔትወርክ ስላለ ያለንም አገልግሎት ቆንጆ ስለሆነ ከነዚህ ተወዳዳሪዎች አንጻር የኛ የተሻለ ሰርቪስ በመስጠታችን ያለው ካለው ገበያ ራሱ ወደ 40 50 ፐርሰንት ነው የኢትዮጵያ አየር መንገድ ዶሚኔት አድርጎ ነው የዲያርሲን ማርኬት የያዘው ማለት ይቻላል። በጣም ድንቅ ነው ምክንያቱም አሁን የጠሩልኝ ምናልባትም እኔ መጨመራቸው ትንሽ አሉ ሜጋ የምንላቸውን አለም ላይ ያሉት ብራስልስ ያሉት አለ ኤር ፍራንስ አለ ተርኪሽ አለ ካታር አለ ከአፍሪካ ውስጥ ደግሞ እንዳሉት ኬንያ ኤርዌይስ ኢጅፕት ኤርዌይስ አስካይ ዌስት አፍሪካ አለ ከኢትዮጵያ አየር መንገድ ጋር በፓርትነር ሆነር አብረር የምንሰራው አለ ዩጋንዳ አለ ኤር ኮትዲቭዋር አለ እነዚህ ሁሉ እንግዲህ ዘጠኝ አስር አየር መንገዶች ከኢትዮጵያ አየር መንገድ ተወዳዳሪ ሆነው እየተፎካከሩ አንድ ላይ እየሰሩ ይገኛሉ። አርባ ሀምሳ ፐርሰንቱን ደግሞ የኢትዮጵያ አየር መንገድ ይዟል። ምንድን ነው ሚስጥሩ? እርስዎ የዚህ ቤት ሲ ነው አስተዳዳሪ እንደመሆኑ የዚህ ሀገር ምንድን ነው ሚስጥሩ? ከእነዚህ ሁሉ ጋር ተፎካክሮ ስኬታማ ሆኖ እያበበ የሄደበት ምክንያቱ ምንድን ነው? የኢትዮጵያ አየር መንገድ ኔትወርክ ካሪየር ነው እንደምንለው፣ ጥሩ ኮኔክሽኖች አሉት። አዲስ አበባ ላይ መንገደኛ ከዚህ ሄዶ ወደ ፓሪስ፣ ወደ ብራሰልስ፣ ወደ ዱባይ፣ ወደ ጓንዙ፣ ወደ ተለያዩ መዳረሻዎች በአጭር ኮኔክሽን የሚሄድባቸው ጥሩ ኮምፒቲቲቭ አድቫንቴጅ የምንለው እሱ አለን። ሰርቪሶቻችንም በምድርም ላይ ሆነ በሰማይ ላይ ኦንቦርድ ሰርቪሳችን በጣም ተወዳዳሪና የተሻለ ከመሆኑ የተነሳ መንገደኞች ይመርጡናል። ከዚህም በተጨማሪ ሼባ ማይልስ የምንለው የፍሪኩዌንት ፍላየር ፕሮግራም ስላለ አዘውትሮ ከኛ ጋር የሚበሩት መንገደኞች የሼባ ማይልስ ደንበኛ በመሆናቸው የሚያገኙት ጥቅም አለ። እሱም ብዙ አብዛኞችን መንገደኞቻችን ከኛ ጋር እንዲቆዩ ያደርጋቸዋል ማለት ነው። ባለችን አጭር ጊዜ የመጨረሻን ጥያቄ ላቅርብ። እንግዲህ እንደዚህ ገበያ ላይ አትራፊነቱን ይዞ እንዲቀጥል እርሶ እንደ ኤሪያ ማኔጀርነቱ ምን ያደርጋሉ? የወደፊት እቅድ ካሉ ቢነግሩን። በዚሁ በጣም አመሰግናለሁ። ይሄም ቆንጆ ጥያቄ ነው። የማታ አውሮፕላኖቻችን ናሮ ቦዲ የምንላቸው ናቸው። ሀይ ሲዝን ወይም ደግሞ መንገደኞች የሚበዙበት ወቅት ላይ ከፍ ያለ አውሮፕላኖች እንደ ሰቨን ኤይት ሰቨን አውሮፕላን የመብረር እቅድ አለን። ሉቡምባሺ ላይ ደግሞ እንደዚሁ የማታውን የፍሪኩዌንሲ ወይም ድግግሞሽ የመጨመር ሀሳብ አለን። ያው ለመንገደኛ የተሻለ ኮንቪኒየንስ በመፍጠር የደንበኛውንም አገልግሎት ጥሩ በማድረግ እያሻሻልን ዶሚናንሳችንን ያው እሱን ይዘን እንቀጥላለን የሚል ሀሳብና ጠንክረን በርትተን እንሰራለን። የጠንካራ ጎናችንን ላይ በደንብ አድርገን የመስራት ይሄ አንዳንድ ደግሞ መሻሻል ያሉባቸውን የደንበኛ አገልግሎቶች እሱንም በደንብ አድርገን እዛ ላይ ከሰራን እነዚህ ተወዳዳሪ አየር መንገዶችን አሸንፈን ገበያው ላይ የመቀጠል ፕላን ያለን ማለት ነው። አቶ ተወልደ ለሰጡን ሙያዊ ማብራሪያ እጅግ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ። ክቡራን ተመልካቾቻችን በኪንሻሳ ያደረግነው ቆይታ ይህን ይመስል ነበረ። ሳምንት በሌላ ፕሮግራም ጠብቁን። የኢትዮጵያ አየር መንገድ የኢትዮጵያ ፕሮግራም ላይ ያላችሁን ሀሳብ አስተያየት በሙሉ እንደተለመደው በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን ይላኩልን። ሀና አጥናፉ ከእንግዳዬ ጋር ቆይታ አድርጌያለሁ። ሰላም